የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በያላችሁበት ቦታ እንደያላችሁበት ሁኔታ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። በዛሬ በድምፅ የመጣሁት የእመቤታችን የቅድስት ድንግል ማርያምን የዘመነ ጽጌ መሆኑ ይታወቃል። በዛም ጊዜ ከተከናወኑ ተግባራት መካከል ወይም ከተሰሩ ተአምራት መካከል አንዱን ወደ እናንተ ላደርስ ብዬ ነው። እንግዲህ ተምብኔሉ ላይ እንዳያችሁት ዮሳ የዮሴፍ ልጅ ዮሳ የድንጋይ ሆኖ ወደ ድንጋዩን ተንተርሶ በዛው ተኝቶ እንደቀረ የሚያሳይ ምስል አይታችኋልና እሱን ልነግራችሁ ነው የመጣሁት። እመቤታችን ቅድስት ድንግል ማርያም ከእስራኤል ከሀገሯ ከቤተሰቦቿ፣ ከእናት አባቷ ቤት ተሰዳ ወደ ግብጽ ስትሄድ በሶሪያ በኩል ስታለፍ አንድ ደግ ሰው አግኝታ ወደሱ ቤት ገብታ ከሰሎሜ ከዮሴፍ ከልጇ ከጌታችን ኢየሱስ ክርስቶስና ከዮሴፍ ልጅ ከዮሳ ጋር በዛ ቤት አድራ ነበረ። ይሄ ቤት ባለቤቱ ጊጋር ይባላል። ጊጋር የሶሪያ መስፍን ነው። መስፍነ ሶሪያ ጊጋር ይለዋል። እሱ ቤት ገብተው አድረው ተስተናግደው፣ በነጋታው ደግሞ የሄሮድስ ጭፍሮች ወታደሮች እንዳይደርሱባቸው ተነስተው ጉዟቸውን ቀጥለዋል። በዚህ ጊዜ የዮሴፍ ልጅ ዮሳ የአረጋዊው ዮሴፍ ልጅ ማለት ነው፣ እመቤታችን እንዲጠብቃት የተሰጠው ማለት ነው። የእሱ ልጅ ዮሳ ከጊጋር ቤት ትንሽ ዘጌት ብሎ ነበር ጠዋት እና፣ እነሱ ሂደው የተወሰነ ርቀት ተጉዘው ወንዝ ያገኛሉ። ከወንዙ ላይ ሲደርሱ እመቤታችን ልጇ ጌታችን ኢየሱስ ክርስቶስን እያጠበችው በነበረችበት ጊዜ ይኸው ዮሳ እየገሰገሰ እየገሰገሰ በፍጥነቱ ወደ እነሱ ቤት ወደ አሉበት ይሄዳል። ካሉበት እንደደረሰም በሚያስደነግጡ ሁኔታ ሆኖ እየተርበተበተ እናንተ እዚህ ቁጭ ብላችኋል፣ የሄሮድስ ጭፍሮች ግን ደርሰዋል። እዚህ ካጠገባችን ደርሰዋል። ልጁን ልታስገድሉት ነው እዚህ ቁጭ አላችሁት ብሎ ይናገራል። በዚህ ጊዜ ክብር ይግባትና እመቤታችን ቅድስት ድንግል ማርያም ካለችበት ድንግጥ ብላ ዝዝ ብላ ትቀራለች። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእሷ ላይ እንዳለ ሆኖ ዮሳን አንድ ነገር ተናገረው። ዮሳ ሆይ አመጣጥህ ለመልካም ነበረ፣ ለደግ ነበረ። ነገር ግን ከመጣህ በኋላ የሰራኸው እናቴን ድንግል ማርያምን አስደነገጥካት። ስለዚህ አመጣጥህ እንኳን ለመልካም ቢሆንም፣ ነገር ግን እመቤት እናቴን ድንግል ማርያምን ስላበሳጫት፣ እናቴን ድንግል ማርያምን አስደነገጥካት፣ ወይም እንድደነግጥ ስላደረግካት አንተ ስመለስ ዋጋህን እስከምከፍል ድረስ በዚች ወንዝ አጠገብ ድንጋይ ተንተርሰህ ተኝተህ እንዲጠብቀኝ ብሎታል ማለት ነው። እንግዲህ ምንድነው ያለው? ዋጋህን እስከምከፍል ድረስ ነው ያለው። ብዙ ጊዜ በህይወታችን መልካም ነገር እያደረግን ጥሩ ነገር እየሰራን፣ ነገር ግን ያጥሩ ነገር መልካም ነገር ያመጣል ብለን ስንጠብቅ መልካም ነገርን የማያመጣ ሆኖ የምናገኝባቸው ብዙ ጊዜያቶች አሉ። ለሰው ደግ ነገር አድርገን ያመሰግኑናል ብለን ስናስብ ወይም ደግሞ ያደግ ነገር ተሰምቶ እኛ ጥሩ ነገር ወደ እኛ ይዞልን ይመጣል ብለን ስናስብ ጥሩ ነገር የማያመጣባቸው ጊዜያቶች በጣም በርካታ ናቸው። ስለዚህ ዛሬም ይህ ታሪካችን የሚመለከተው የእኛኑ ህይወት ነው። የድንግል ማርያም ድንጋጤ፣ የዮሳ ሩጫ ጌታችን ኢየሱስ ክርስቶስን እንዳይይዙት እንዳይገድሉት ይዘው እንዲያመልጡ ለማድረግ ነበር። ነገር ግን ድንግል ማርያም እመቤታችንን ስላስደነገጠ ባለበት የጨው ሐውልት ሆኖ እንዲቆይ ተደርጓል። እኛም አንደኛ ለመልካምም ቢሆን ይዘነው የምንመጣው ነገር መልካምም ቢሆን መልካምም ማነጋገር እንዳለው የንግግር ሁኔታና የንግግር አግባብ እንዳለው እንድንረዳ ነው። መልካም ስለሆነ ብቻ አይነገርም ወይም መልካም ስለሆነ ብቻ በሚያስደነግጥ ሁኔታ አይወራም አይነገርም ነው። ሁለተኛው ነገር ደግሞ መልካም ሰርተን እንኳን የሚገጥመን ነገር ቢኖር የሚገጥመን ነገር መልካም ስለመልካም ስራችን ዋጋ ሳይሆን አላማችን ላይ ያለው ሁኔታ መልካም ነገሮች ዋጋቸው እየቆየ እንጂ እለቱን እንደማይሆን የሚያሳይ ነው። ጌታችን ኢየሱስ ክርስቶስም ምንድን ነው ያለው? ዳግም ስመለስ ዋጋን እስከምከፍል ድረስ በዚህ ድንጋይ ተንተርሰህ ተኝ ተጠብቀኝ ነው ያለው። እንዳለውም ድንጋይ ተንተርሶ ተኝቶ እስካሁን ድረስ የጌታችን መምጣት እየተጠባበቀ ነው ያለው ዮሳ እንግዲህ። አባጽጌ ድንግል ስለ ድንግል ማርያም ስለዚህ ስለሰራችሁ ተአምር ሲናገር ዮሳ ወልዶ ዮሴፍ ምን ተገብረ ኃጢአተ ዘያደነግፀኪ ዜና ንበለዛ አምጻ ግብተ አኮኑ ጻዲቅ በትእዛዘ ጽጌኪ ሞተ ለምን ትታረምሚ ድንግል ወታ በዚህ ትግስተ ጸረታ ምሪክ ላውዮ አዝንሚ እሳተ ይላልና፣ ድንግል ሆይ ይህ ጻዲቅ ሰው አንቺን ብሎ ወይም ላንቺ ምስራችን መልካም ነገርን ለመንገር ብሎ ወደ አንቺ ፈጥኖ መጣ። ነገር ግን ወደ አንቺ ፈጥኖ ከመጣ በኋላ የደረሰው ነገር ወይም የደረሰበት ነገር ጥሩ ነገር አይደለም፣ ይልቅንስ ራሱ ድንጋይ ሆኖ የድንጋይ ሐውልት ሆኖ እንዲቀር ያደረገ ነገር ነው የደረሰበት እና ድንግል ሆይ እንደዚህ እስኪሆን ድረስ ለምን ትጠብቂያለሽ? ላንቺ ብሎ ለመልካም ብሎ አልነበረም ወይ የመጣው ብሎ ነው። አባ ጽጌ ድንግል ይህንን የሚላት ለድንግል ማርያም ለመቤታችን ማለት ነው። ግን ምንድነው እዚህ ውስጥ ያለው ነገር ምንድን ነው? እውነት የመጣበት አመጣጥ ጥሩ ስላልሆነ ነው የመጣበት አመጣት ትክክለኛ ስላልሆነ ነው። ወይም ደግሞ ክፉ ስለሆነ ነው። ወይም እግዚአብሔር የመጣበትን አመጣት ስላልተቀበለው ነው ወይ ወይስ ድንግል ማርያም እዛ ላይ ለምን እንደዚህ ሆነ ለምን እንደዚህ አረከው ብላ ልጇን መጠየቅ የማትችል ሆና ነው ወይ የሚለውን ነገር ስናይ እንደዛ አይደለም። ዋጋህን እስከ ከፍለህ ድረስ ነው ያለው። ሩጦ የመጣበትን ለመልካም ነገር የተፋጠነበትን መልካም ነገር ለመስራት የተሯሯጠበትን የዚህን መልካሙን ዋጋ እግዚአብሔር ይከፍለዋል። የዚህን የመልካሙን ዋጋ ክፍያ እግዚአብሔር እንደሚከፍለው ደግሞ ድንግል ማርያም ታውቃለች፣ የልጇን ልጇ የሚያደርገውን ማለት ነው። ስለዚህ በሚመጣ ጊዜ ዋጋውን ነው የሚቀበለው። ዋጋው ደግሞ የሩጫው የልፋቱ የድካሙ ይገሉታል ብሎ የደነገጠበት የተገሰገሰበት ዋጋ ነው። ያንን ዋጋውን ዮሳ ይቀበላል። ስለዚህ ድንግል ማርያም እናደረገች ዋጋን እስከከፈለስ ሲባል ዋጋው መልካም እንደሆነ፣ ምክንያቱም በዚህ ዓለም ላይ መልካም ዋጋ አይከፈልም ብዙ ጊዜ እግዚአብሔር በዚህ ዓለም ላይ መልካም ዋጋችንን የሚከፍለን ስለ ምንድን ነው ካላችሁኝ፣ በዚህ ዓለም ሳለን መልካም ዋጋችንን የሚከፍለን ክፉ ሰዎች ወይም በመልካም ሰዎች ላይ መጥፎ ነገርን የሚያደርጉ ሰዎች በሕይወታቸው ክፉ ነገር ሳይደርስባቸው ከሞቱ ሌሎችም ክፉ ነገር እያደረሱ እንዳይቀጥሉ ለማድረግ ወይም ደግሞ ክፉዎች ካልተቀጡ መልካሞችም ወደ ክፋት ደረጃ ይሄዳሉ። ይህንን በማሰብ ነው በምድር ላይ ቅጣትን እግዚአብሔር የሚሰጠው እንጂ የደግ ሰው ቅጣቱ የደግ ሰው ሽልማቱ የመልካም ሰው ሽልማቱ በምድር አይደለም፣ በሰማይ ነው። ርስተ መንግሥተ ሰማያትን በመውረስ ነው። እና ድንግል ማርያም በዚህ በምድር ያለውን አይደለም በሰማይ ያለውን የምታውቅናት የአምላክናትናትና ተናትና እንደ አምላክናትነቷ በሷ በማጸኗም ብዙ ነገር የተደረገናት ስለሆነች የሰማዩን ስላየች የሚሄድበትንና ኋላም የሚከፈለውን ዋጋ ስላሰበች እመቤታችን የዮሳን እንደዛ መሆን በሰማያዊ ዋጋ ስላሰበችው ነው። አምላካችንም የመጣበትን አመጣጥ መጥፎ ሆኖ ስላገኘው ደግሞ ስለመጣበት አመጣጥ መጥፎነት ሳይሆን እናቱ ስለደነገጠች ነው እና እሱም ምንድነው ያለው፣ ስመጣ ዋጋህን እከፍልሃለሁ። የድካሙን ዋጋ የልፋቱን የድንጋጤውን ዋጋ ሲመጣ ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ይከፍለዋል። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንግዲህ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ እንዲሁም ደግሞ እንደምታዩት ገና እየጀመርኩ ነው። ሰብስክራይበር የለውም ላይክም ብዙ የለውም እንደምታውቁት። ስለዚህ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ ደግሞ ሌላ ስራ እንዲሰራ እንዲታበረታቱ በትህትና ጠይቃችኋለሁ። ለዛሬው ግን ይችን ባጭሩ ላደረሳችሁ ብዬ ነው ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። መልካም አዳር ይሁንላችሁ። ድንግል ማርያም ስለደረሰባት መከራ ሁሉ ስትል ሀገራችን ኢትዮጵያን ከመከራ ካለችበት ጭንቀትና ስቃይ ታውጣልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወየን እግዚአብሔር ይስጥልን።